ሰላም ውድና የተከበራችሁ የአሪፍ ዜና ቤተሰቦች፣ ለአሁን ያዘጋጀንላችሁ መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹ እናስደምጣችሁ። በአማራ ክልል ዘመቻ ማዕበል በሚል አገዛዙ የፋኖ ኃይሎች ላይ ሰፊ የማጥቃት እንቅስቃሴ መክፈቱ ተሰማ። ዘመቻውን ተከትሎም ጀራሎች ጭምር የሚመሩት ከባድ የተባሉ ውጊያዎች እየተደረጉ ይገኛል። የትራንስፖርት እንቅስቃሴዎችም ተቋርጠዋል። በካምፕ ውስጥ የነበሩ ወታደሮችም ካምፑን ለቀው ወጥተዋል ተብሏል። ይህ ፈን እንዳለ ዘመቻውን ተከትሎ ብልጽግናው በክልሉ ልዩ መመሪያ ማሳለፉ ተሰምቷል። የክልሉ ህዝብ አስከዳጅ ድጋፍ ሰልፍ እንዲወጣም ታዟል። በሰልፉ ላይ የሚቀር ካለም ይወሰዳል የተባለው እርምጃ ያልተጠበቀ ሆኗል። የፋኖ ኃይሎችን የተቀላቀሉት ሶስት ከፍተኛ ወታደራዊ አዛዦችም እያነጋገሩ ነው። ዝርዝሩን ይዘናል። ከትግራይ በተሰማው ዜናም ህወት አጽም እያሰባሰበ ነው ተብሏል። ህወቶች ሰሞኑን እናድርጓልን ላሉት ዘመቻም ቅስቀሳ እያደረጉ መሆኑ ተሰምቷል። ይህ ፈንድ እንዳለ ህወት ወልቃይት ቀጠናም ወታደራዊ እንቅስቃሴ ጀምሯል። ታጣቂዎቹንም ወደ ተከዜ አንቀሳቅሷል ተብሏል። በወልቃይትም ያስቸኳይ ጊዜ አዋጅ የተላለፈ ሲሆን፣ ለጸጥታ ኃይሉም ልዩ መመሪያ ተላልፏል። ሌላኛው መረጃችን ነው። በመሀል አዲስ አበባ የተፈጸመው ከባድ ዝርፊያም እያነጋገረ ነው። ይህ በእንዲህ እንዳለ ባለ ሀብቶች ገንዘባቸውን እንዳያዘዋውሩ ማስጠንቀቂያ ደርሷቸዋል። ክቡራን ተመልካቾች አብራችሁ ስትቆዩ እነዚህንና ሌሎችን መረጃዎች እናስደምጣችኋለን። ቪዲዮ ላይክና ሼር ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑን እያልን ወደ መረጃዎቹ አለፉን። በመጀመሪያም በአማራ ክልል ሰኔ 30 መድረሱን ተከትሎም አገዛዙ ዘመቻ ማዕበል በሚል የፋኖ ኃይሎች ላይ ሰፊ የማጥቃት እንቅስቃሴ መክፈቱ ተሰማ። ዘመቻው በቀንና በሌሊት ጭምር እየተካሄደ ነው ተብሏል። ዘመቻውን ተከትሎም በጎጃም፣ በጎንደር፣ በሸዋና በወሎ ቀጠናዎች ከባድ የተባሉ ውጊያዎች የተደረጉ መሆኑን መረጃዎች አመላክቷል። በጎንደር ከጉማራ እስከ ጉና ድረስ በወሎ ላስታ፣ ላሊበላ፣ ቆቦ፣ ከለላና አምባሰል ቀጠናዎች በጎጃም ደጋ ዳሞት ቋሪት፣ ከሞጣ እስከ ወይን ውሃና ከሰከላ እስከ ሰዴ ድረስ ባሉ ቀጠናዎች፣ በሸዋ መራቢቴ፣ ለሚና ውንጭትን ጨምሮ በይፋት ቀጠናዎች ላለፉት ቀናቶች መጠነ ሰፊ ውጊያዎች ሲደረጉ ነበር ተብሏል። ዘመቻው የፋኖ ኃይሎች ለሁለት ዓመታት የያዟቸውን ጠንካራ የተባሉ የፋኖ ይዞታዎችን ክረምት ከመግባቱ ከሰኔ 30 በፊት መቆጣጠር በሚል እቅድ ተይዞም እየተረገ መሆኑ ተነግሯል። ሆኖም ዘመቻው ከዚህ በፊት ከተደረጉት ዘመቻዎች የተለየ አይሆንም፣ እስካሁንም በዘመቻው ምንም የተለወጠ ነገር የለም ተብሏል። ይህ ፈን እንዳለ ዘመቻውን ተከትሎም ብልጽግናው በክልሉ ልዩ መመሪያ ማሳለፉ ተሰምቷል። በዚህም ብልጽግናው የክልሉ ሕዝብ አስገዳጅ ድጋፍ ሰልፍ እንዲወጣ አዟል ተብሏል። ሕዝቡ ፊት ለፊት ፋኖ መጋፈጥ አለበት፣ ማንም ሰው ከዚህ ሰልፍ ቢቀር እርምጃ እንወስዳለን፣ ሁሉም ሰው አደባባይ ወጥቶ ፋኖ መወገዝ አለበት የሚል ልዩ መመሪያም እንደተላለፈ ታውቋል። ብልጽግናው ከግንባር ከተሰለፈ ወታደር ጎን ለጎን ህዝቡ ድጋፉን ማሳየት አለበት በማለቱም በተለያዩ የክልሉ አካባቢዎች የሚኖሩ ነዋሪዎች ወከባ እየደረሰባቸው መሆኑን ገልጿል። ሰልፉ ነገ እሁድ በሁሉም የክልሉ ከተሞች በተመሳሳይ ሰዓት እንደሚደረግና ከቤተ ክርስቲያን የሚመለሱ ሰዎችም ሰልፎቹን ተቀላቅለው እንዲያደምቁ ከቤተ ክርስቲያን የሚመልሱ መንገዶች በጸጥታ ኃይሎች እንዲጠበቁም ልዩ ስምሪት ተሰጥቷል ተብሏል። የመንግስት ሰራተኞችም ነገ በሚደረገው ሰልፍ ላይ የሚቀሩ ከሆነም የሰኔ ወር ደመወዛቸው እንዳይገባላቸው በሚል ታዟል ተብሏል። በየከተሞችም ዛሬ ሚሊሻዎችና ካድሬዎች ቤት ለቤት እየዞሩም ሰልፍ የሚወጡ ሰዎች በማለት እየመዘገቡና በዚህ ሰልፍ የሚቀር ካለም የከተማ ጽንፈኛ ነው፣ እራሱን ፋኖ ነው፣ እርምጃ እንወስዳለን በሚል እያስፈራሩ ነው ተብሏል። ካህናትም ታቦታትን ይዘው እንዲወጡ ታዟል። ነገር ግን ሰልፈኞቹ ነጠላ፣ ፎጣ፣ ማስክ እንዲሁም የፊት ጭንብሎችን አድርገው መውጣት አይችሉም ተብሏል። የፈን እንዳለ ዘመቻ ማዕበልን ተከትሎም በወሎ ቀጠና ላስታ ላሊበላ አቅራቢያ ትላንት ከሰኞ ገበያ እስከ መርዝ ባሉ ቦታዎች ከፍተኛ ወታደራዊ አዛዦችና ጀራሎች የመሩት ከባድ ውጊያ ተደርጓል። በተለይ ሶርባ በተባለው ቦታ በነበረው ውጊያም ከፍተኛ ሰብአዊና ወታደራዊ ጉዳት ደርሷል ተብሏል። በውጊያው ላይ የመንግስት ወታደሮች ማፈግፈግ አይቻልም፣ እርምጃ ይወሰዳል በሚል ወደፊት እንዲገፉ ታዘውና ተገደው በተደረገ ውጊያም በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ ሆነዋል። እስከ ምሽቱ አራት ሰዓት ድረስም ወደ ላሊበላ ሆስፒታል አምቡላንሶች ቁስለኞችን ያመላልሱ ነበር። ዛሬም ያልተነሱ አስክሬኖች አሉ። በርካታ ወታደሮችም ምርኮኛ ሆነዋል። በፋኖ በኩልም ቁጥሩ ቢያንስም ሞትና አካል ጉዳቶች ደርሰዋል ተብሏል። በራያ ቆቦም ዛሬ ለአራተኛ ቀን ውጊያው የቀጠለ ሲሆን ሮቢት ላይ ባለው ከባድ ውጊያ ምክንያት የትራንስፖርት እንቅስቃሴዎች ተቋርጠዋል። ከወልዲያ መቀሌ የሚወስደው መንገድም ዛሬ ረፋዱን ጀምሮ ተዘግቷል ተብሏል። አራዶም ተብለው በሚጠራው ወታደራዊ ካምፕ ላይም ሌሊቱን በፋኖ ኃይሎች ጥቃት ተፈጽሞበት ጉዳት ደርሷል። በካምፕ ውስጥ የነበሩ ወታደሮችም ካምፑን ለቀው ወጥተዋል ተብሏል። ከጎንደር ቀጠና በወጡ መረጃዎችም መከላከያውና አርማ ብተናው ተፋጧል። ውጥረቱ አሁንም ቀጥሏል ተብሏል። ከቀናት በፊት በመተማ መቃ አካባቢ በርካታ ሹፌሮችና በርካታ አርማ ብተና እንዲሁም የመከላከያ አባላት በቅማንት ታጣቂዎች መገደላቸው መዘገቡ ይታወሳል። ጥቃቱን ተከትሎ የአርማ ብተና አባላት መከላከያ ነው ከጀርባ ያስመታን በሚል በአርማ ብተናውና መከላከያው መካከል አለመግባባት ተፈጥሮ የአርማ ብተናው ከስምሪት እንዲወጣ ተደርጓል። በአሁኑ ሰዓትም መከላከያው አካባቢውን የያዘ ሲሆን ሆኖም የአርማ ብተና አባላቱ አርማ አድርጓል ተብሏል። አመፃ አስነስተዋል የተባሉ የአርማ ብተና አባላትም ተላልፎ እንዲሰጡ መከላከያው ቢጠይቅም የአካባቢው የአርማ ብተና አዛዥ ይህንን አላደርገውም፣ ማንንም አሳልፌ አልሰጥም። አሳልፌ ቢሰጣችሁ ሌላ ኃይል ይፈርስብኛል። በመሰረታዊነት የቅማንት ታጣቂዎች በመከላከያው ድጋፍ ነው ይህን ጥቃት ያደረሱት በሚል የአርማ ብተና አባላት ያነሱ ጥያቄም የሁላችንም የእኔም ጥያቄ ነው የሚል ምላሽ ሰጥተዋል ተብሏል። በአካባቢው አሁንም በአርማ ብተናውና በመከላከያው መካከል ውጥረት አለ። የአርማ ብተናውም በዘመቻው መሳተፍ እና ትጥቅም ማስፈታት አለብን ካልሆነ በወንድሞቻችን ላይ ለደረሰው ጉዳት ግልጽ ማብራሪያ እንፈልጋለን እያሉ ነው ተብሏል። የአካባቢው ዞን አስተዳደር በቅማን ታጣቂዎች ሰኞ ሰኔ 16 ቀን 2017 ዓ ም ከቀኑ 11 ሰዓት ከ30 ገደማ ተፈጽሞ ላለውን ጥቃት አስመልክቶም ሰፋ ያለ መግለጫ የወጣ ሲሆን መከላከያ ሰራዊትና የጸጥታ ኃይሎች ላይ ታቀዶ ሆን ተብሎ ታስቦበት የተዘጋጀ ሲል ጥቃቱን ገልጾም 16 ሹፌሮች መገደላቸውን አስታውቋል። ዞኑ ጽንፈኛ ሲል የጠራቸው እና ለበርካታ መታት ዓመታት አካባቢውን በማወቅ የከሰሳቸው የቅማንት ታጣቂዎች ኪስ ቦታዎችን በመያዝ የጸጥታ ኃይሎች ላይ ጥቃት ማድረሳቸውን አስታውቋል። ስለደረሰው ጉዳት መጠን ግን ዞኑ ያለው ነገር የለም። ይህ በእንዲህ እንዳለ ከሊቦ ከምከም በተሰማው ዜናም ሶስት ከፍተኛ ወታደራዊ አዛዦች የፋኖ ኃይሎችን መቀላቀላቸው ተሰምቷል። የወታደራዊ አዛዦቹን ማድረግ ለማረጋገጥ ባይቻልም በከፍተኛ እጃባ ይንቀሳቀሱ እንደነበርና አዲስ ዘመን ከተማ የሚገኝ የሻለቅ አዛዥ እንደሚገኝበት ተነግሯል። ዋንዛ ዙሪያ አካባቢን በተመሳሳይ 17 የአርማብተና አባላት አዛዣቸውን ጨምሮም የፋኖ ኃይሎችን ተቀላቅሏል። እነሱን ለመፈለግም አዲስ ዘመቻ ተጀምሯል ተብሏል። ከጎጃም ቀጠና በወጡ መረጃዎችን በደጋዳሞት ሞጣ፣ ቋሪት፣ ወይን ውሃ አካባቢዎች ላይ ሁለተኛ ቀኑን የያዘው ውጊያ ዛሬም ቀጥሏል። ሆኖም የደረሰውን ጉዳት በዝርዝር ለማወቅ አልተቻለም። በሞጣ ሰደይ በሚሊሻ ካምፕ ላይ የቦምብ ፍንዳታ ደርሶ ግን ጉዳት ደርሷል ተብሏል። ከትግራይ በተሰማው ዜናም ህወት አጽም እያሰባሰበ ነው ተብሏል። ህዋቶች ሰሞኑን እናደርጓል ላሉት ዘመቻም ህዝቡ ላይ ቁጭት እንዲፈጠር ቅስቀሳ ያደረጉ መሆኑ ተነግሯል። በ2013 ዓ ም በተለይ ከሰኔ 11 እስከ ሰኔ 21 በነበረው ጦርነት የተገደሉ ታጣቂዎችና ወታደራዊ መሪዎችን አጽም ህዋቶች እየሰበሰቡ በአንድ ቦታ እናሰፍራለን በሚልም ዘመቻ ጀምሯል ተብሏል። ይህ በን እንዳለ ህወት በወልቃይት ቀጠናም እንቅስቃሴ ጀምሯል ታጣቂዎቹንም አንቀሳቅሷል ተብሏል በዚህም ህወት ሸረሪና ተብሎ ከሚጠራው ቦታ ታጣቂዎቹን በተሽካሪዎች በመጫን ወደ ተከዚያፋፍና በረከት ተብለው እንደሚጠሩ የወልቃይት አዋሳኝ አካባቢዎች እንዳንቀሳቀሰም ከአካባቢው ምንጮች አመላክቷል ሆኖም የተከፈተ ተኩስ የለም የተባለ ሲሆን የተወሰኑ ተሽካሪዎች ግን ታጣቂዎችን ጭነው ወደ ካምፕ ተመልሰዋል የተወሰኑት ግን አሁንም ድንበር አካባቢ ሰፍረው ይገኛሉ ተብሏል በወልቃይት ቀጠና ትላንት የአስቸኳይ ጊዜ አዋጅ የተላለፈ ሲሆን የጸጥታ ኃይሉም በተጠንቀቅ እንዲቆም ጥበቃውም እንዲጠናከርና ህዝቡም ሁኔታዎችን በትኩረት እንዲከታተል መመሪያ መተላለፉ ታውቋል። በመሀል አዲስ አበባ የተፈጸመው ከባድ ዝርፊያ እያነጋገረ ነው። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ የመሬት መረጃን የያዘ አንድ የዳታ ሰርቨር ተሰርቆ መውጣቱ ተሰምቷል። አንድ ብር ከህዝቧን ሰርቅም በሚለው ነገራቸው የሚታወቁት ጠቅላይ ሚኒስትር አብይ አህመድ በብልጽግና ውስጥ ተቋማዊ ዝርፊያ የለም፣ በግለሰብ ደረጃ ግን ሌቦች ሊኖሩ ይችላሉ ብለው ነበር። ሆኖም በመንግስት የአገልግሎት ሰጭ ተቋማት ውስጥ የሚፈጸሙ ምዝበራዎች፣ አስተዳደራዊ በደሎችና የሙስና አሰራሮች በህዝቡ ዘንድ ተደጋጋሚ ቅሬታ ይቀርብባቸዋል። አሁን ላይም ዝርፊያውና ምዝበራው ከፍ ባለ ሁኔታ ተፈጽሞ በርካታ የመሬትና ካርታ መረጃዎችን የያዘ የዳታ ማዕከል ወይም ዳታ ሰርቨር መሰረቁን መሰረት ሚዲያ ዘግቧል። በመጨረሻም ባለ ሀብቶች ገንዘባቸውን ከሌሎች ባንኮች ወደ ስንቄ ባንክ እንዲያዘዋውሩ ማስጠንቀቂያ የደረሳቸው መሆኑ ተሰማ የተባለውን አድርጎ የማይገኝ ነጋዴ ባለ ሀብትና ኢንቨስተር የተሰጠውን የስራ ፈቃድ እስከ መነጠቅ የሚደርስ እርምጃም እንደሚወሰድበት ስለተነገረው ባለ ሀብቱ የተባለውን እያደረገ ነው ተብሏል ጠቅላይ ሚኒስትሩ ከሳምንት በፊት ከባለ ሀብቶች ጋር አድረጉት ባሉ ስብሰባ ላይ እናንተ ናችሁ ጫካ ያሉትን በገንዘብ የሚደግፉት ሲሉ ባለ ሀብቶቹ ማጨብጨባቸው ይታወሳል ክብሯን ተመልካቾች ለእሳት ያዝናቸው መረጃዎች በዚያ አበቁ በሌሎች መረጃዎች ታገም እስከምንገናኝ በያለንበት ዓለም ዳርቻ ቸር ያሰማን።